አሰላም አለይኩም ራሕመትላ በረካቱ ውድናይ ተከበራቸው የዘደሎዩቶ ቤተሰቦች እንደኢተዋላችሁል እንደይትናቸው ነጋሁሉ ሰላም ሁሉ መልካም ና አልሓምድ ላ በስንት ግዜያቸ እንግዲ ዛር መጥተና ለረመዳን እንደት እንደት ይፅቸል ንግዲ ኣለ ቀብናለ ቀብ ንረመዳኑ ነበር ፆም መልካም ነበር። አልሓምዱላ ረብልዓለሚን። ድምጼ ትንሽ ጉንፋን አስቸግሮኝ ወይም ከረም ያለውኝ ና፣ ለድምጼ ይቅርታ ጠይቃለሁ። ዛሬ ሾርባ ልንሰራ መጥተናል። ምርጥ ሾርባ። እንግዲህ ረመዳን መቼም አንድ ወር ሙሉ ቆይቶ ሲወጣ እንደው የሾርባ ቪዲዮ እንኳን ልልቀቅ ብዬ ነው። ቪዲዮ ከለቀቅኩ በጣም ቆይቻለሁ እና ዛሬ የምንሰራው ሾርባ ይሄን ይመስላል። የምንጠቀማቸው ነገሮች ሽንኩርት አለኝ፣ ካሮት እና ድንች ወደቃቁ ከትፌያለሁ። እዚጋ እዚ ጋ ደግሞ የዶሮ ዲያይ ስዱር ሰድሮ ማለት ነው። እዚጋ ይሄ ልሳን አስፎር ነው ስሙ በአረበኛ። እኔ ኢምሬትስ መኮረኒ ላል እንትኑ ላይ ግን ሰናስፎር ነው አረበኛ ስሙ ማለት ነው። ይሄን የሚያስፈልገናል የበቀሎ እዚህ ጋር ያስፈልገናል። ይሄ ስዊት ኮርን እሸቱ ማለት ነው። እንደገና እዚህ ጋር ዱቄቱ አለኝ ትንሽ ከእዚህ ጋር ነጭ ሽንኩርት እና ቺኪን ማጃለኝ፣ መስሪያ እናዘጋጅቻለሁ። እንግዲህ አብረን እንሰራለን። አለፍ አለፍ እያልኩ ነው የምቀርጸው፣ ያው ቪዲዮ ይዤ ለመስራት ስለማይመች። አሁን ሽንኩርታችን እናቁላላለን፣ መጀመሪያ ማለት ነው ሽንኩርታችን ቀይ ስለሚሆን ጥብስ ተረጉና ከዛ ችግናችንን እንጨምራለን ማለት ነው። ውሃውን ጭምቅ አድርገን ችግንን እንጨምራለን። ትንሽ ቀላት ከሚል እየጠበቅሁት ነው። ሽንኩርት ብዙ አያስፈልግም። ትንሽ አሁን እንደዚህ እየቀላ ነው። ስለዚህ ከዶሮ ጋር አንድ ላይ እንጠብሰዋለን። ዶሮውን በደንብ ጥብስ እናደርግና እንደዚህ ትንሽ የበቆሎ ዱቄት እንጨምራለን እዚህ ጋር ማለት ነው። ሽንኩርት እንደነገርኳችሁ ሁለት ራስ ነው። ትንንሾች ሁለት ራስ ሽንኩርት ነው ያደረኩት። ብዙ አላደረኩም። ስዱር ደግሞ እንዳቅማችሁ፣ ያው እንደምትሰሩት አይነት እንደምትሰሩት መጠን ይወሰናል ሽንኩርቱ ሰርጨው ነበር ካሜራ ይሄ ውሃ ያመጣል እዚህ ላይ አሁን ነሻ እጨምራለሁ የበቆሎ ዱቄት ማለት ነው ነስነሳ አርጌ እጠብሰዋለሁ አለ እንደምታዩት እንደዚህ አድርጌ ነሻ ጨምር ያለሁ ማይበይን ግን ጨምር ያለሁ ያው አያስታውቅም እንጂ ማለት ነው እና ውሃ ጠብ ታደርጋላችሁ። የሚዘጋችሁ ከሆነ ሙቅ ውሃ፣ ቀዝቃዛ ሳይሆን። ከዛ ነጭ ሽንኩርት፣ የበቀሎ ዱቄት ስታደርጉ ለመያዝ ይሞክራለሁ፣ ለመለዘግ ማለት ነው። ስለዚህ ውሃ ጠብ እያደረጋችሁ እንደዚህ ታቁላለታላችሁ ማለት ነው። እዚህ ጋር ደግሞ ትንሽ ይሄ ለሳና ስፍር ያልኳችሁን አመስ እናደርግና እዚህ ጋር ቀይ እናደርገዋለን ማለት ነው። ቬጅቴብል ኦይል ነው ያደረኩት። እናንተ የፈለጋችሁት የሚስማማችሁ ከፈለጋችሁም በዘይት ዘይቱ መጥበስ ትችላላችሁ ማለት ነው። ቀላ እስከሚል ድረስ እንጠብሰዋለን፣ ብራውን እናደርገዋለን። ፀሐዩ ፊት ለፊት ስለሆነች ምንም በደንብ ሊታየኝ አልቻለም። ካሜራው በደንብ አያሳየም። ፀሐይ ነው ይቅርታል። አሁን አያችሁት። ቆንጆ ከለር ይዟል ብራውን ሆኗል ፀሐዩ ምንም እያሳየኝ አይደለም እንጂ ይሄንን እንጨምራለን ማለት ነው እንደዚህ ሆኗል ያ ውሃ ጠብ እያደረግ ቆኝ አሽቸዋለሁ የዶራውን በደንብ አሁን ካሮትና ድንቹን ምናምን ጨማምሬ ውሃ ጨምርና ነው። ይቅርታ ለድምፁ፣ ድስቷ ትንሽ ሆና ምድጃው ላይ ኪው ኪው እያለች ነው። ብዙ አልሰራም፣ ብዙ ሰው የለኝም ለዛ ነው በትንሽ ድስት ያለኩት። ይሄም ለሁለት ቀን ዛሬ አያልቅም፣ እንተርፋለን እና እንደዚህ ሁኗል። ልሳና ስፎሩም በጣም ብራውን አደረኩት፣ ግን ምንም አይደል እንትን ነው ያምራል እንጂ አያስጠላምም ገባ ብሎታል። ትንሽ ከፈለጋችሁ ከዚህ ትንሽ ነጣ እንዳለ መጨመር ትችላላችሁ ማለት ነው። ከለሩ ደግሞ እንደዚህ የተቀየረው ማጅ ጨምር ያለሁ ማለት ነው። የማጀውን ከለር ነው። አሁን ከልሰናል። ሾርባችን እንደዚህ ሆኖ በጣጣችን ካሮቱ ሁሉ ነገር ገብቷል። ምን ተክተክ ነው ያለበት። ከዚህ በኋላ ዶሮውን በነገራችን ላይ እኔ እንደዚህ እንደ ካሮቱ ካጠፍኩት፣ እናንተ ደግሞ ከፈለጋችሁ አብስላችሁ ልክ ለሳንዶች ምናምን ስንሰራ እንደምናደርገው መፍጨትም ትችላላችሁ። እንደገና ደግሞ በእጃችሁ ይሄ በረጅም በረጅሙ ብትንትን ማድረግ ትችላላችሁ። እንደዛ አድርጋችሁ መጨመርም ትችላላችሁ እንደፈለጋችሁ፣ ስታይሉን ማለት ነው። እና አሁን ይሄ በደንብ ትክትክ ሲል ራሱ ይወፍራል። በኋላ ደግሞ መጨረሻውን እናያለን አብረን። እሺ ወዶች ሾርባችን መጨረሻው ደርሰዋል። መጨረሻውን አጨራረሱን ላሳያችሁ ብዬ ነው። እንደምታዩት ትክትክ ብሏል። እኔ ትንሽ እተዋለሁ። ያው ቪዲዮውን ለመዝጋት ለናንተ ላሳያችሁ ብዬ ነው። ሌላ ስራ ልይዝ ስለሆነ ቪዲዮውን መዝጋት ስላለብኝ ነው እንጂ ትንሽ ያቆየዋለሁ እሳቱ ላይ ቅንስ አድርጌ እናንተም ቅንስ አድርጋችሁ ማቆየት ትችላላችሁ። መጨረሻ ላይ ነአና አያብስ አድርጉበት ትንሽ። በጣም ነው የሚያጣፍጠው፣ በጣም ቆንጆ ነው እና ይሄን ይመስላል። እንደምታዩት እንግዲህ ሾርባ ውፍረቱ፣ ቅጥናቱ፣ መረቁ እንደዚህ ነው። መረቅ ነው ዞሮ የሚሆነው እንጂ እንደዚህ ውፍር ልድልድ ያለ ሾርባ ሊሆን አይችልም ማለት ነው። መረቅ ነው የሚሆነው፣ ግን ደግሞ ቀጭን አይደለም። እንደምታዩት ሳህን ላይ የማደርገውም ለእናንተ ለማሳየት ነው። አሁን ገና ነው ማፍጠሪያው አልደረሰም። ትንሽ ይቀረናል። እንግዲህ እንደዚህ እያደረጋችሁ ግን መስራትና መጠቀም ትችላላችሁ ማለት ነው እንደምታዩት ቆንጆ ሾርባ ነው ይሄ። አረንጓዴ ነገሮች ትንንሾቹ እንደነገርኳቸው ና ና አያ ብስ አርጅበት ነው አሁን ማለት ነው ልታወቅ ስትሉ መጨረሻ ላይ ቢጨምሩ ጥሩ ነው። ሽታው በጣም ነው ቆንጆ የሚያደርገው እና ና ና አያ ብስ ማለት ደግሞ ሜንት ሜንት ማለት ነው። ይሄን ይሄ ነው እኔ አሁን ነው እንደው የሚያስመጣሁት ቤት አልነበረኝ። በጣም ነው የምወደው ሽታው፣ ለሾርባ ለሳንዶች ምናምን። ሳንዶች ራሱ እየሰራሁኝ ነው በችክል እና እሱም ላይ ጨምሬበት ትንሽ ሽታው ልዩ ነው። እና ይሄን ይመስላል። እየሰራችሁ ሞክሩት፣ ቅመሱት። እኔ አሁን ወደ ዝጁ ምልስ አድርጌ ወደ ስራ ልገባ ነው ማለት ነው። ብዙ ስራ አለኝ። ማፍጠሪያ እየደረሰ ስለሆነ፣ እንደዚህ ሰዓቴን ቅንስ አደርግና ፍድን አድርገው ሄዳለሁ። ክትክ እያለ መረቁ በደንብ ይወጣል። ዶሮ ማለት ነው። ሲንተከተክ ጣዕሙ ይበልጥ ቆንጆ ይሆናል። እየሰራችሁ ሞክሩት። በጣም ነው የሚጣፍጠው። በጣም ቆንጆ ነው። ማታ ላይ ደግሞ ሳፈጥር አሳያችኋለሁኝ። ግን ቪዲዮ ይረዝማል እንጂ ከዚህ በላይ ምንም የተለየ ነገር አይኖርም። አፈጣጠሬን አጠጣጤን ካልሆነ በስተቀርም ማሳያችሁ መጨረሻው ድረስ አሳይቻችኋለሁ። እየሰራችሁ ሞክሩት፣ ቅመሱት። በተለይ በረመዳን ለአሁን ለረመዳን በጣም ልዩ ነው እና ሞክሩት በየቤታችሁ ከወደዳችሁት ቪዲዮ ላይክ ሼር አድርጉ። ሰብስክራይብ እያደረጋችሁ ቤተሰብ ሆኖ የምናውቀውን እንማማራለን። በድጋሜ በሌላ ቪዲዮ እስከሚመጣ፣ መልካም ጊዜ፣ መልካም ቆይታ። አሰላሙ አለይኩም አራህመቱላ በረካቱ